አመሰግናለው። ኃይለ ኢየሱስና ውብርስት እንግዲህ በዚህ በረመዳን ወቅት መተጋገዝን አብሮነትን ወንድማማችነትን የሚያጎሉ የኢፍጣር መርሃ ግብሮች በተለያዩ ድርጅቶች እየተከናወኑ እንደሆነ ይታወቃል። ከነዚህ ድርጅቶች መካከል ደግሞ የእርዳታ ድርጅቶች አንዱና ዋነኛው ነው ማለት ነው። ከተመሰረተ አምስት ዓመታትን ያህል ያስቆጠረው የባቡል ኸይር የበጎ አድራጎት ድርጅት በተለያዩ ድርጅቶች በዚህ በረመዷን ወቅት እየተጎበኘ የኢፍጣር መርሃ ግብርም በዚህ ለሚገኙ አቅመ ደካሞች እየተዘጋጀ ነው የሚገኘው። በዛሬው የኢፍጣር መርሃ ግብር ደግሞ የኢትዮጵያ ልማት ባንክ ዚህ ድርጅት ማለት ነው ለሚገኙ አምስት ሺ ያህል አቅመ ደካሞች ወይም ደግሞ ተረጂዎች የኢፍጣር መርሃ ግብር ማዘጋጀት ችሏል። ከኢፍጣር መርሃ ግብሩ ባለፈ የአይነት ድጋፍም እንዲሁ የተደረገበት ሁኔታ ነው ያለው። በአጠቃላይ ከሁለት ሚሊዮን ብር በላይ ወጪ በሆነ መንገድ ወጪ ባደረገ መንገድ ነው የኢፍጣር መርሃ ግብሩን ባንኩ ያከናወነው ማለት ነው። በዛሬው መርሃ ግብር እንግዲህ የባቡል ኸይር የበጎ አድራገት ድርጅት መስራችና ዋና ስራ አስኪያጅ ወይዘሮ ሃናን መሀመድ እንዲሁም የኢትዮጵያ ልማት ባንክ ፕሬዚደንት ዶክተር መቤት መለሰን ጨምሮ የባንኩ ከፍተኛ የስራ ኃላፊዎች እንዲሁም እነዚህ አምስት ሺህ ያህል በድርጅቱ የሚገኙ ተረጂዎች በኢፍጣር መርሃ ግብሩ ላይ እና በአብሮነት መርሃ ግብሩ ላይ መታደም ችለዋል ማለት ነው። የኢትዮጵያ ልማት ባንክ ከዚህ በፊትም የእርዳታ ድርጅቶችን በ ማገዝና በማቋቋም እንደሚታወቅ በዚህ መርሃ ግብሩ ላይ ተነስቷል። ከዚህ በፊትም የባቡል ሀይር የእርዳታ ድርጅት በመገኘት የአምስት ሚሊዮን ብር ድጋፍ አድርጎ እንደነበር በዚሁ የኤፍጣር መርሃ ግብር ላይ ተነስቷል ማለት ነው። ለዚህ የእርዳታ ድርጅት በመገኘት ደግሞ ዛሬ ተረጆችን መጎብኘት ችለዋል፣ የኤፍጣር ፕሮግራም ማከናወን ችለዋል። እንዲሁም የአይነት ድጋፎችን ማድረግ የተቻለበት ሁኔታ ነው ያለው። እነዚህ አቅመ አቅመ ደካሞችም ድጋፍ የሚሹ እንደመሆናቸው እንዲህ አይነት ድጋፎች ተጠናክረው ሊቀጥሉ እንደሚገባ ነው በኢፍጣር መርሃ ግብሩ ላይ የተመላከተው ማለት ነው። እንግዲህ የባቡል ኸይር የበጎ አድራጎት ድርጅት ፕሬዚዳንት ወይዘሮ ሃናን መሀመድ የባንኩ ከፍተኛ የስራ ኃላፊዎች በድርጅቱ ተገኝተው ላደረጉት የኢፍጣር መርሃ ግብርና ድጋፍ ያላቸውን አድናቆት ገልጸዋል። እንግዲህ በድርጅቱ የሚገኙ የተረጂዎች ቁጥር እየጨመረ በመሆኑ እንዲህ አይነት ድጋፎች ተጠናክረው ሊቀጥሉ እንደሚገባ ነው ያነሱት ማለት ነው። የኢትዮጵያ ልማት ባንክ ፕሬዝደንት በመርሃ ግብሩ በመገኘት የኢፍጣር መርሃ ግብሩ ላይ በመሳተፋቸውና የማዕድ ማጋራት ማድረጋቸው የተሰማቸውን ደስታ ገልጸዋል። ከዚህ በፊትም የተደረገውን ድጋፍ በተለይ ባንኩ በማህበራዊ እሴቱን በተላበሰ መልኩ ለተለያዩ ድርጅቶች ድጋፍ እያደረገ እንዳለና እንዲህ አይነት ድጋፎች ተጠናክረው ሊቀጥሉ እንደሚገባ ነው ያመላከቱት። ባንኩ ከዚህ በፊትም በዚሁ በባቡል ኸይር ተገኝቶ ያደረገውን ድጋፍ አንስተዋል። በተለያዩ ድጋፍ ማነው የእርዳታ ድርጅቶችም ደግሞ በመገኘት ድጋፍ ሲያደርግ እንደነበረ በቀጣይም እንዲህ አይነት ድጋፎች ተጠናክረው ሊቀጥሉ እንደሚችሉ በተለይ በባቡል ኸይር አሁን ላይ የተረጂዎች ቁጥር እየጨመረ መምጣቱን ተከትሎ እንዲህ አይነት ድጋፍ ተጠናክረው ሊቀጥሉ እንደሚገባ፣ አብሮነትን መተጋገዝን የሚያጎሉ እሴቶች ከዚህም በኋላ ከረመዳኑም በኋላ ቢሆን ተጠናክረው ሊቀጥሉ እንደሚገባ ነው በዚህ የኢፍጣር መርሃ ግብር ላይ የተመላከው። ተመልክተው ኃይለ የሱስና ውብርስት በእኔ በኩል ያለው መረጃ ይህን ይመስላል። ወደ እናንተ